ሰላም አሊኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የጥበብ ቪዲዮ ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ በጣም ሰላም ነኝ። ዛሬ አንድ ልብስ ቤት እጅ አለሁኝ ዋጋው ምኑ ምኑ እናሳያችኋለን። የምትፈልጉት አይነት እንድታዩ ብዙ አይነት ልብሶች አሉ። አደሬዎች፣ ድርአዎች፣ ጅልባቦች የምትፈልጉትን ነገር ማለት ነው ማዚስ እስኪ እያንዳንዷ ነገር አስተው ለሴቶች ማለት ነው። ዋጋቸው መቶ ሀምሳ ብር ነው። መቶ ሀምሳ ብር ቁንጣ ናቸው። ውስጥ ልብስ ጉርድ ነው። ሙሉ ጉርድ ውስጥ ልብስ ነው። ባለ ጎጎረው ማለት ነው።

ቢጃማ አለ። ቢጃማ ሰባት መቶ ሰባት መቶ ብር ናቸው እነዚህ ቢጃማዎች። አያጥሩም ለማንኛውም መሆን ይችላሉ። ኒቃብ ኒቃም አለ። ስምንት መቶ ስምንት መቶ በከለር አለሽ? አዎ ኒቃብ ለባሾች ካላችሁ ሰርፕራይዝ ምናምን የምታረጉታላችሁ። ሰባት መቶ ብር። ሰባት ነው ያልሽ? ስምንት ስምንት መቶ ብርን ይቃብ። ጸጉር ማሰሪያዎችም አሉ። ዘመናዊ ጸጉር ማሰሪያዎች እዛ ሁለት መቶ ብር ማለት ነው። ጠረሃዎች አሉ። ሻርፖች በተለያየ ዋጋ አላቸው። እነዚህ ሰባት መቶ ብር አሉ። እነዚህ ደግሞ ተለጣሽ ሻርፖች ራሱ እዚህ አሉ ስምንት አንደኛው ናቸው። በሁለት አይነት ሶስት መቶ ብር አለ በአንደኛውም እንደዚህ ሶስት መቶ ብር አለ። ጭሳጭስ አለን። ጭሱ ስንት ነው? አዎ ሊፈልጉ ይችላሉ ብር አለ። ትልቅ ጭሶች አሉ አልቀው ነው በነዚህ መቶ መቶ ስልሳ መቶ ሰው አልቀ ካርድ ጨርሳ ነው ጨርሻለ ይኔ እነዚህ እነሱ ስንት ናቸው? መቶ ብር ናቸው። ጭስ ጭስ የውጭ ጭስ ነው። የምትፈልጉ በአይነት አለ ዝቅተኛ አለ ከፍተኛ አለ። ሁሉንም ማቅረብ እንችላለን ማለት ነው። ማአዚ ከዚህ ጀምሪና አሳያቸው። ጅልባብ ነገሮች ነው ፋኒ ታስር እንደ ጉርድ ማለት ነው። ፓኪስታኒ አሁን አሁን የሚለብሱት አሁን ላይ የሚለብሱት እንደዛ አይነት አብዛኛውን አሁን ፋሽን የመጣ ነው። ብዙ ለብሶታ ያለው

ማሻላ አንድ ሺህ ብር አሪፍ ነው። ዋጋው ግን አሪፍ ነው። እኔ እንደዚህ የሚገኝ አይመስልህም። አንድ ሺህ ብር ራስ ያለው ጅልባብ አንድ ሺህ ብር ማለት ነው። ማሻአላ በከለርም አለ። እስኪ እስኪ ሰባት ሀምሳ ስትስምንት ይሄ ደግሞ ኢንተርኔት ዚህ ባ ይባላል። ኢንተርኔት ማለት ከዚህ የተሻለ ማለት ነው። አዎ በጣም ይሄ የተሻለ ነው። በቀሚስ ተሰርቶ ነው ይህ አምስት መቶ ብር በቀሚስ በቀሚስ የጅልባብ ጣቃው በቀሚስ ኢ ኢንተርኔት የጅልባብ ጣቃ በቀሚስ ተሰርቶ ሺህ አምስት መቶ ብር በጅልባብ ሲሆን ደግሞ ሺህ ስምንት መቶ ብር ሁለት ሺህ ስምንት መቶ ብር በጅልባብ ይሄ ደግሞ ቱርክ ነው። ይሄው የህፃናት ነው ባለ ሁለት ኮፊታ እ ሁለት ኮፊታ አለው እ እንደዚህ ለብስታት ህፃናት ለአዋቂም አለው ችም ምንድን ነው የቱርክ ነው። ቱርክ ነው ታውቀው እ ስሬቱ ደግሞ ባለ ሁለት ኮፊታ ነው እ ክሪም አይለበትም ይሄ ሲለበት እ ይሄ አሪፍ ነው ለህፃናት እንደዚህ አንድ ሺህ ሁለት መቶ ብር ይሰራል። አንድ ሺህ ሁለት መቶ ብር በቃ በዚሁ እ ሺህ አምስት መቶ ብር ለህፃናት ሺህ ሁለት እ ያምራል ባክስታ ይሄ ማነው ቱርክ እንትኖች ብዙ አሉ በዚህ ራሱ እስኪ አሳይም ማሻ አለ ምቾት የሚሰጥ ይመስለኛል ሁለቱ ኮፊ ሁለቱ ኮፊ እያግለምድ ነው የሚያስፈልገው አንዱ ከውስጥ ነው የምለብሹ ያምራል ሲለበስ በጣም ያምራል አሁን እሱ ስንት ነው

ዋጋው ግን ደና ነው። ያኔ አፍሊ ከተነ ቀውም ደግሞ ቱርክ እንደመሆኑ በጣም አሪፍ ነው። በዛ ያሉትን ጅልባቦች ጎጎራዎች ምናምን አስታወቅልንና ዲሪያዎቹ አደሬዎቹ እንደዙም እንትን እነዚህ ቢጃማ እሺ፣ ፋሽን ጅልባብ ወፍራም ነው ነው ነው። ደግሞ አንቺዬ ይሄ ቀሚሱ ነው። ከውስጥ ቀሚስ ነው። ከዛ ይሄ ተደራቢ ነገር አለው እንደ ገዋን ነው ተደራቢ። ያምራል። ይሄ በጣም ያምር ይመስለኛል። ከሁሉም የሚያምር ነው የሚመስለኝ። ነገር አርገ ለሳይ እስኪ ጣላሪ ተሰሪያ፣ ቀሚሱ ይለበስና ቀሚሱ ከስር ሲገባ በጣም ያምራል። ይሄን አይቼዋለሁ። አቅም ለሰው ለብሶት አይቼዋለሁ። አቅም ብዙ አለበሰው ቤት ተሰነሰው አንጥቼላቸዋለሁ በትዛ ኮፍያም አለው። ቀሚስ እንዲያልኳችሁ ይውዛ አለ ቀሚስ የራሱ አለ ኮፍያ አለው። ይሄ ተላይ ጣል ይደረጋል። በጣም ያምራል፣ ያምራል። ይሄ ድሪያው ሻርፕ አለው። ድሪያው ይሄ ድሪያው ነው ተላይ ልብሱ ከዛ ድራቡ ከዛ አደሬው ሻርፑ ማለት ነው። ሙሉውን እኔ አራት ሺህ ብር አራት ሺህ አምስት ውጭ አሳይሽኝ፣ አምስት ሺህ አለ። አዎ ያኛው ላይ ደረጃው ላይ አራት ሺህ ብር። ራሱ ይሄ አንደኛ ደረጃ ነው። በዚህ ዘር በዚህ ዘር ያኛው በራሱ ዘር አንደኛ ነው። እነዚህ ደግሞ እሺ ጋውኒ ናቸው። ማያጥሩት ማለት ነው። በዚህ ሰባት መቶ ብር ናቸው ሲታጠብ የማይጨማደዴው ማለት ነው የማይቀመቀመው የማይጨማደዴው ነው። ሰባት መቶ ብር ድሪአዎቹ ሙሉ በዚያ የተደረደሩት አራት ሺ ብር ናቸው። ሹቲ የሚቀመቀመት ብጫማ አምስት መቶ ያኛው ሰባት መቶ የበረሀ ብጫማዎች ይህን ይመስላል። ማዘዝ የምትፈልጉ ሰርፕራይዝ ማድረግ የምትፈልጉ አለን ፒያሳ መአዚ ልብስ ቤት ነው እየቀረጽኩ ያለሁት ማዘዝ ትችላላችሁ ባይ ባይ